ይህ ነገር ግን የእውነት ነው የውሸት ነው? እኔ አላምንም። ምክንያቱም አንዳንዴ የሰውን ልብ ካቆሰሉ ካነደዱ በኋላ የራስን ሕይወትና ትዳር መያዝ ምን ይሉታል? ሲቀጥል እንግዲህ መልካም ያደርግልሽ ሶፊዬ፣ በእውነት በጣም ነው ደስ ያለኝ። እግዚአብሔር አምላክ ከአንቺ ጋር ይሁን። ተጎድተሻል፣ ተጎዛቁለሻል፣ ብዙ ነገር ለምነሽዋል ብዙ ነገር ውጣ ወረዶችን ወስደሻል ማለት ነው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደምድራሽዋ እንደ ሰማይ ኮከብ እዚህ ትርፍ ይበልኝ። በየትኛው ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያን ቪዲዮ ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ሆኑ ለምታበረታቱ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ከልብ ነው የማመሰግነው። እንግዲህ ይዤላችሁ የመጣሁት ቪዲዮ ስለ ሶፊያ እና ቶፊክ ነው። ሶፊያና ቶፊክ እንግዲህ ሶፊያን ያው በጣም ብዙ ፍቅረኛሞች እንደነበሩ ካመት በኋላ እንደተገናኙ አሁንም ሂዳ ወሎ እንደፈለገሽው እንዳገኘሽው፣ የተለያየ ነገር እንዳደረገሽ እንግዲህ ሁላችን በመረጃ አይታችኋል። እና ስለዚህ እግዚአብሔር አምላክ እንግዲህ ከእግዚአብሔር ስላልፈቀደ እና ስላልሆነ ያው ቶፊክን እንግዲህ እውነተኛ ልትነግረው መታለሽ ሶፊ ነኝ። ቶፊክ እንግዲህ ደግሞ በጸጸት እየተናደደ እንግዲህ ቢመረውም እየተቀበለት ይገኛል። ቢመርህም ዋጣው ማለት ነው። ስለዚህ እሷ ስትለምንህ፣ እሷ ያን ሁሉ ስትልህ፣ አንዳንዴ ሴት መልካም ሴቶችን እየገፋችሁ ወይም መልካም ወንዶችን እየገፋችሁ ወደ ሰው ሕይወት እልም እያሉ ነው። ስለዚህ ቱፊክም ጥፋት እንዳለብህ እንደ ተሳሳትክ እንግዲህ በጸጸት እና በንዶት ቶፊክ እንግዲህ በብስጭት ይገኛል። በሚያደርጋቸው ድርጊቶች እንግዲህ ሶፊያ መልካም ልጅ ናት። በቃ አለል ብዙ ጣውረዶችን ብዙ ቻንሶችን ያሳለፈች እህታችን እህታችሁ ናት እና በጣም እውነት ለመናገር ጠንካራ ልቧ ተሰብሮ በብዙ ደረጃ ልቧን እንግዲህ ቶፊክ እየሰበረው ይገኛል። አሁን ግን ደግሞ የመጨረሻ እንግዲህ እኔ እናንተ ከበጣ ገቤ እንዳትደርስ የመጨረሻ እንግዲህ ሌላ ባል ላገባ ነው። ስለዚህ ከበጣ ገቤ እንዳትደርስ እያለሽ እንግዲህ ለቶፊክ ትነግረዋለች። የማይመለከተች ከሆነ ለምን ትነግሪያለሽ? ስለዚህ ላጠፋ ወጥፋት ይቅርታ እባክሽ የአንዴና የመጨረሻ እድል ስጪ ይላታል። እሷ ደግሞ አይሆንም። ከዚህ በኋላ እኔ እናንተ በምንም በኩል መገናኘት አንችልም፣ በምንም በኩል አንገናኝም። የራሴን ህይወት ምራ የራሴን ህይወት ልምራ እያለሽ እንግዲህ ትናገራለሽ። እንግዲህ ሽምግልና ተይዟል ማለት ነው እንዴ። ቶፊ ግን ተናዷል፣ ተበሳጭቷል። ያ ለሚያደርጋቸው ነገሮች ድርጊቶች ሁሉ ጸጸት እንግዲህ ብስጭት ቁጭት ነው የተረፈበት። አንዳንድ ምን አለ መሰላችሁ በህይወታችሁ ሲሰገቡ ብዙ ብዙ ውጣ ወረዶች፣ ቻንሶች አሉ። ግን ያን ቻንስ ደግሞ ራሳችሁ አንድ እድል ሲሰጣችሁ፣ ሁለት እድል ሲሰጣችሁ መመለስና መጠቀም ያለባችሁ እራሳችሁ እንጂ ማንንም አይደለም። እና ስለዚህ ይህን ነገር ደግሞ ቶፊክ አልተቀበለውም ነበር። እሴት ልጅ ከአመረረሽ አመረረሽ ነው፣ ከጨከነሽ ጨከነሽ ነው፣ ከወጣሽ ወጣሽ ነው። እንግዲህ መልካም ምኞት መልካም የትዳር ዘመን ይሁንልሽ ይሁንልን፣ እያላችሁ እንግዲህ ሁላችሁም መልካም ምኞታችሁን ግለጹላት። ሶፊዬ እኔ ውድ በጣም ነው የምናመሰግንሽ በጣም ነው የምንወድሽ። ስለዚህ በጣም አንቺ ማለት ጠንካራ ሴት ነሽ፣ ብርቱ ነሽ፣ የብዙ እህቶቻችን ተምሳሌት የምትወይ ነሽ። በብዙ ጠውረድ በጓደኛ ተክዳ እንግዲህ በፍቅረኛዋ ተክዳ ብዙ ቻለንጆችን 2017 አሳልፋለች እና እንዲያውም ወደ አረብ ሀገር ለመመለስም ሁሉ አስባ መልካም ጓደኞቿ ማለት ነው የቀረሽው ያንን ሁሉ ውጣ ውረዶችን ግን አልፋ አሁን በመልካም ህይወቷ በመልካም ቤቷ ትገኛለሽ። አሁን ግን ያው በደስታና በፍቅር ህይወቷን ልትመራ መታለሽ ማለት ነው። ስለዚህ የሁላችሁም መልካም ምኞታችሁ እየገለጻችሁ በርቺ ጠንክሪ በሏት። አንዳንዴ ብዙ እህቶቻችን ከጠንካራ እህቶቻችን ብዙ የምንማረው ነገሮች አሉና በፍቅር የተጎዳችሁ እህቶቻችንም ከነ ሶፊያ መማር ትችላላችሁ። ሶፊ እና ቶፊክን እንግዲህ የማያቄና የዛን ፍቅር የመሰለ እንደዛ ሁኖ እንኳን ያው እንግዲህ የሰው ልጅ ወዶ ወዶ ወዶ መጨረሻ ይጠላል፣ ጣልቶም ይወዳል፣ ወዶም ይጠላል። ግን ስለዚህ የመንድና የመጨረሻ ተለያዩ ማለት ነው። እንግዲህ ቶፊክም እንግዲህ በጸጸት፣ በለቅሶ፣ በሐዘን ታውጧል ማለት ነው። ስለዚህ ቪዲዮ ይህን ይመስላል። ቪዲዮችን ላይክ እና ሼር፣ ሰብስክራይብ እያደረጋችው ቤተሰብ ይሆኑ አበረታቱኝ፣ ለምት አበረታቱኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በተረፈ በኢየሱስ ክርስቶስም እወዳቸዋለሁ። አይ ላቭ ዩ በሏቸው፣ እሺ የእኔ ወደች። ስለዚህ ይህን ይመስላል ቪዲዮ። ላይክ እና ሸር፣ ሰብስክራይብ አድርጉት።